አራዳ ኤፍኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ሌላኛውን ጉዳይ እናንሳ። የሻምፒየንስ ሊግ ጨዋታዎች ነገ መደረግ ይጀምራሉ። ትላልቅ ጨዋታዎች ናቸው የሚደረጉት፣ በኤምሬትስ የሚደረገው ጨዋታ። ከዛ ውጭ ግን ፔጄም ጨዋታ አለው። ሙኒካ ኢንተር ሚላንም በጣም ትልቅ ጨዋታ ነው። በዚህ ሳምንት የሚደረጉት ናቸው። በአውሮፓ ሀገራት ግን ያሉት የቡድኖች ለዋንጫ ፉክክር የሚፎካከሩ አሉ፣ ደግሞ በጊዜ ወጡ አሉ፣ ልክ እንደ ሊቨርፑል አይነቶቹ ፔዤ ጉዳዩን የጨረሰ ይመስላል። ሊገላ ያለውን ቆይታ ይህንን ጉዳይ እንመልከት። አድቫንቴጅ ነው ወይ ለዋንጫ የማይፎካከሩ ቡድኖች በሻምፒየንስ ሊግ ጉዟቸው ላይ አድቫንቴጅ አላቸው የሚለው ጉዳይ እንመልከት። ሰሞኑን የኢንዲፔንደንቱ ጸሐፊ ሚጌል ዴላይኒ አንድ የጠቀሰው ነገር ነበረ። እንደው ከዚህ በፊት የነበረ ፓተርን ብሎ ቻምፒየንስ ሊግ በእንደዚህ አይነት ምዕራፍ ላይ በሚገኝበት ጊዜ ሩብ ፍጻሜ፣ ግማሽ ፍጻሜ፣ ከሁለተኛው ዙር ጀምሮ በጠቅላላው ከታየ በፊት በፊት በተለይ በዚህኛው ክፍለ ዘመን መጀመሪያ በሚሊኒየሙ አካባቢ ቻምፒየንስ ሊግ ያሸንፉ የነበሩት በተመሳሳይ ጊዜ በሊጋቸው ጥሩ ያልነበሩ ቡድኖች ናቸው ይላል። ጥቂት ወደ ኋላ ከወሰድ ነው 98 ለምሳሌ በኔ ትውስታ ምናልባት ሪያል ማድሪድ ሁለቴ መሰለኝ አራተኛ ሆኖ ሲጨርስ ያየሁት። ከቶፕ ስሪ ውጭ አይጨርስም ሪያል ማድሪድ ግን ዘጠና ስምንት ላይ ዩ ፓንክስ የሪያል ማድሪድ አሰልጣኝ ሆነው ሪያል ማድሪድ ከ ከአስራ ዘጠኝ ስልሳዎቹ በኋላ ከረጅም ጊዜ የመጠበቅ በኋላ ቻምፒየንስ ሊግን ሲያሸንፍ እሳቸው ነበሩ አሰልጣኝ የነበሩት። ፕሬድራግ ሚያይቶቪች ዩቬንቱስ ላይ ጎል አስቆጥሮ ሲያሸንፉ ማለት ነው። ሪያል ማድሪድ በዛ አመት አራተኛ ሆኖ ነበር በሊጉ የጨረሰው። እና እንዲህ አይነት ልማዶች ነበሩ። በሀገራቸው በሊግ ውድድር ለዋንጫ እየተፎካከሩ ያልሆኑ ቡድኖች ትኩረታቸውን በሙሉ በቻምፒየንስ ሊግ ላይ ለማድረግ እድል ያገኛሉ። አሁን በዚህ አመት ያሉትን ቡድኖች ካየን የሊግ ዋንጫ ለማግኘት እየተፎካከሩ ያሉ ቡድኖች አሉ። በቻምፒየንስ ሊግ የሚሳተፉ በተለይ የስፔኖቹ ሁለት ቡድኖች እርስ በርሳቸው የላሊጋ ሻምፒዮን ለመሆን ፉክክር ውስጥ ያሉ ናቸው። ቦሩሲያ ዶርትሙንድን በደርሶ መልስ ጨዋታ የሚገጥመው ባርሰሎና፣ አርሰናልን በደርሶ መልስ ጨዋታ በሳምንት ልዩነት ውስጥ የሚገጥመው ሪያል ማድሪድ ብቸኛ ትኩረቱ ቻምፒየንስ ሊግ አይደለም፣ ላሊጋም አለበት። ወደፊት ደግሞ ውድድሩ ሲሄድ ይሄ ወር ሊያበቃ ሲል ከሶስት ሳምንት በኋላ የኮፓ ዴልሬ ፍጻሜም በእነዚህ ሁለት ቡድኖች መካከል ይደረጋል። ያኔም ካለፉ የቻምፒየንስ ሊግ ግማሽ ፍጻሜ ጨዋታዎች በሚደረግበት ሰሞን የሚደረግ ጨዋታ ነው። ስለዚህ ትኩረታቸውን የሚበትን ለሁሉም ውድድሮች ተመጣጣኝ ዝግጅት ማድረግን የሚጠይቅ ኃላፊነት አለባቸው። የኮፓ ዴልሬ ፍጻሜ ላይ ደርሰሽ ሮቴት አታድርግ። የኮፓ ዴልሬ ፋይናል ኤል ክላሲኮም ነው ደግሞ ስለዚህ ያላቸውን ኃይል ሁሉ ይጠቀማሉ ሁለቱም ማሰልጣኞች። ከቀናት በኋላ ወይም ከቀናት በፊት ደግሞ የቻምፒየንስ ሊግ ኖካውት ይጠብቃቸዋል። አሁን እነዚህ ሁለት ቡድኖች የሚገጥሟቸው ቦርሲያ ዶርትሙንድና አርሰናል በዚህኛው ሳምንት ትኩረታቸው በአብዛኛው በሊግ የሚኖራቸው ውጤት ሲዝናቸው ላይ የሚፈጥረው ትልቅ ልዩነት ስለሌለ ሁለቱም አሰልጣኞች ተጫዋቾቻቸውን ሮቴት አድርገዋል። ኒኮ ኮቫችም ሚኬል አርቴታ ለምሳሌ አሁን ይሄ ለምን በጣም አስፈላጊ ይሆናል? ለምሳሌ ባለፈው የውድድር ዘመን አርሰናል ጨዋታውን ያደርግ የነበረው ከባየር ሚኒክ ጋር ነው፣ የቻምፒየንስ ሊግ የሩብ ፍጻሜ ጨዋታውን ያደርግ የነበረው። በሁለቱ ጨዋታዎች ጣልቃ የነበረ አንድ ጨዋታ ያለፈውን የውድድር ዘመን የአርሰናልን የፕሪምየር ሊግ ተስፋ የቀጨ ሽንፈት የተመዘገበበት ጨዋታ ነበር። ያ ጨዋታ ከአስቶን ቪላ ጋር በመሀል የተደረገ ጨዋታ ነው። መጨረሻ ላይ አርሰናል ያንን ጨዋታ በሁለተኛው አጋማሽ በተቆጠሩበት ሁለት ጎሎች አማካይነት ሁለት ለዜሮ ተሸነፈ። ያ ሶስት ነጥብ ደግሞ ውድ ነበር፣ ምክንያቱም መጨረሻ ላይ ሲቲ በሁለት ነጥብ ርቆ ነው ሻምፒዮን የሆኑት። ግን ለአርቴታ አንዱ ፈታኙ የነበረው ነገር ይሄ የቪላ ጨዋታ በሁለቱ የባየር ሚኒክ ጨዋታዎች መካከል ስለነበር ምርጫ አልነበረውም። በሁለቱም ጨዋታዎች ላይ ኮስተር ያለ 11 መጠቀም ነበረበት። ፕሪሚየር ሊጉ ባለፈው አመት በዚህ ወቅት ሀያ አመት ሆኖታል። አርሰናል ለመጨረሻ ጊዜ ካሸነፈ ፕሪሚየር ሊጉ እያልን እናነሳ ነበር። ፕራዮሪቲ አለመስጠት አይችልም ለፕሪሚየር ሊጉ። ቻምፒየንስ ሊግ ደግሞ ቻምፒየንስ ሊግ ነው። ከሚኒክ ጋር የሚደረጉ ጨዋታዎች ናቸው። አሁን በዛ ጠበብ ባለ ስኳድ በሁለቱም ውድድሮች ላይ ስትራሽድ መሆን ዋና ዋና ተጫዋቾቹን ለማሳረፍ እድል አልሰጠውም። ግን ሚኒክ ምን ሆኖ ነበር በተመሳሳይ ጊዜ የውድድር ዘመኑን አብዛኛውን አብዛኛው ጊዜ ዶር ሌቨርኩሰን ሻምፒዮን መሆኑን እናውቅ ነበር። ስለዚህም መጨረሻ ላይ የቶማስ ቱህል ቡድን ትኩረቱ በሙሉ ቻምፒየንስ ሊግ ነው የነበረው። በጊዜ ነው ከዴፍፒ ፖካል የሚወጣው። ስለዚህ ከአርስናል ጋር በነበረው ጨዋታ አንዳንድ ተጫዋቾቻቸውን አሰልጣኝ ቶማስ ቱህል ለማሳረፍ እድል ሰጣቸው። አሁን ይሄኛው የውድድር ዘመኑ ወቅት ስምንት ዘጠኝ ወር ከተደረገ በኋላ ባለው ጊዜ በርካታ ተጫዋቾች ይዳከማሉ። አርብ እለት እኮ ስለ ድካምና ስለ ፍረሽነት ስናወራ ነበር። ስለ ፓሪስ አንጀርማ ተጫዋቾች፣ ስለ ሪያል ማድሪድ ተጫዋቾች፣ ስለ ሲቲ ተጫዋቾች ስናነሳ የምናነሳ የነበረው ስለ ወርክ ሎድ ነው። ብዙ ተጫዋቾች የሚዳከሙበት ጊዜ ነው እና በሊጋቸው የዋንጫ ተስፋ የሌላቸው ቡድኖች ትኩረታቸውን በሙሉ ቻምፒየንስ ሊግ ላይ ለማድረግ እድላላቸው ፍረሽ ቡድን ለማድረግ እድላላቸው። ለመጨረሻ ጊዜ አርሰናል በቻምፒየንስ ሊግ ብዙ ርቀት የሄደው 2005/2006 የውድድር ዘመን ላይ ነበር። ቻምፒየንስ ሊግ ፍጻሜ የደረሱበት ያደረሰውበት በታሪኩ በዛ የውድድር ዘመን ነው ለፍጻሜ የደረሰው አርሰናል። ግን ያ አመት አርሰን ቬንገር የአርሰናል አሰልጣኝ ሆኖ ከኃላፊነቱን ከተረከቡበት ጊዜ ጀምሮ ከ199697 የውድድር ዘመን ጀምሮ በእያንዳንዱ የውድድር ዘመን አንደኛ ወይ ሁለተኛ ብቻ የሆነ ነበር ያጠናቀቅ የነበረው። በዛ አመት ግን ለቻምፒየንስ ሊግ ስፍራ ነበር የተፎካከረው፣ አራተኛም ሆኖ ነበር የጨረሰው። ስለዚህ አሰልጣኝ አርሰን ቬንገር ምንም እንኳ ለቻምፒየንስ ሊግ ብርቱ ፉክክር ውስጥ ከቶተንሃም ጋር የነበሩም ቢሆን ግን የበለጠ ትኩረት ለመስጠት እድል ነበራቸው ለዋንጫ ፉክክር ውስጥ ባለመሆናቸው ምክንያት። እና አንድ ጨዋታ አስታውሳለሁ። ምክንያቱ ምን እንደሆነ እርግጠኛ አይደለሁም። ከቦርን መዝጋ ማነው፣ ከፖርትስ መዝጋ መጫወት ነበረባቸው በፍራተን ፓርክ ግን በስቴዲየሙ የመብራት ሲስተም ችግር ይሁን በሆነ ምክንያት ወይ በአየር ንብረቱ እርግጠኛ አደለሁ። ወተር ሎጅ ሆኖ ጨዋታው ምናምን ጨዋታው ሳይደረግ ቀር ያንን ጨዋታ ባለማድረጉ ምክንያት አርሰናል በሚቀጥለው ማክሰኞ ከዩቬንቱስ ጋር የቻምፒየንስ ሊግ ጨዋታውን ሲያደርግ ፍረሽ ቡድን ይዞ ገባው አርሰን ቬንገር የጉዳት ስጋት፣ የድካም ስጋት የሌለበት ቡድን፣ ሁለት ለዜሮ ማሸነፉ ወደ ግማሽ ፍጻሜ ያስፈነጠራቸውን ውጤት አገኙ። በነዛ ወራት የቡድኑን ስታር ቲዬሪ ሄንሪን ብዙ ጨዋታዎች ላይ ለማሳረፍ እድል አግኝተው ነበር ምክንያቱም አርሰናል ለፕሪሚየር ሊግ ዋንጫ እየተፎካከረ አልነበረም። ከሌሎቹም የጥሎ ማለፍ ውድድሮች በጊዜ ነበር የወጣው። ሊግ ካፕ ግማሽ ፍጻሜ ደርሰው ነበር፣ ግን ፍጻሜ አልደረሰም። በዊጋን ተሸነፈ። በኤፍ ኤ ካፕም በኒ መካርቲ ባስቆጠረው ጎል በብላክበርን ተሸንፎ ወጣ። ስለዚህ የመጨረሻዎቹ ሶስት ወራት ላይ ለቶፕ ፎር መፎካከር አንድ ነገር ነው፣ ግን ዋናው ትኩረታቸው ቻምፒየንስ ሊግ ላይ ነበረው። ለአርሰናል ነገ ስለሚጫወት ነው ይህንን ያነሳሁት ግን ሌሎች ቡድኖች ደግሞ አሉ። ለምሳሌ ኢንተር አሁን በሴሪያው ከናፖሊ ጋር ኃይለኛ ፉክክር ውስጥ አለ። በተለይ ዛሬ ናፖሊ የሚያሸንፍ ከሆነ ኢንተር በቀደም ነጥብ ሁለት ነጥብ ስለጣለ የነጥብ ልዩነቱ ወደ አንድ ብቻ ሊጠብ ይችላል። አሁን በሁሉም ውድድሮች ነው እየተሳተፈ ያለው መዳከም ታያለሽ። ምክንያቱም ከናፖሊ አንጻር ካወዳደርሽው የቻምፒየንስ ሊግ የቻምፒየንስ ሊግ ጨዋታዎችን ብቻ ብንቆጥር አስር ተጨማሪ የሚድዊክ ጨዋታዎች አድርጓል ማለት እኮ ነው ግን የጣሊያን ሱፐር ካፕ ላይ የግማሽ ፈጻሜና የፈጻሜ ጨዋታ አድርጓል፣ ናፖሊ አልተጫወተም። ኮፓ ኢታሊያ ላይ የመጀመሪያ የግማሽ ፈጻሜ ጨዋታውን ባለፈው ሳምንት አድርጓል፣ ናፖሊ አልተጫወተም። ስለዚህ ኢንተር ቻምፒየንስ ሊግ ላይ ሲመጣ እንዲህ በሀገር ውስጥ ውድድር ተሰቅዞ ተይዞ በቂ በፈር ሳይኖረው በቂ የነጥብ አድቫንቴጅ ሳይኖረው ሮቴት ብዙ የማድረግ እድል እንዳይኖረው የሚያል ያስወጣቸው ተጫዋቾች አሉ፣ ያሳረፋቸው ተጫዋቾች አሉ። በመጠኑ ግን በሁለት ሀሳብ ላይ እንዲከፈል ይሆናል። ስለዚህ በሊጉ ዋንጫ የሚፈካከሉ ቡድኖች ወይ እንደ ፔዤ መሆን አለባቸው። ሰፋ ያለ የነጥብ ጋፕ ከፈጠሩ አሰልጣኙ አስራአንዱንም ተጫዋች የማሳረፍ እድል ያገኛል ማለት ነው። አሁን ይህንን ትሬንድ ነበር ይለዋል ሚጌል ሌላይ በሁለቶቹ መጀመሪያ ላይ ሰባት ሲዝኖች ይጠቅሳል ሰባት ሲዝኖች 2000 2001 2002 2003 2004 2005 2006 2007። በእነዚህ ሲዝኖች ላይ ሁለት ሺህ በሚሊኒየሙ ጊዜ ሪያል ማድሪድ የቻምፒየንስ ሊግ አሸናፊ ነበር፣ ሎሬንዞ ሳንዝ ፕሬዚደንት እያሉ እና የፍጻሜ ተፋላሚ የነበረው ቫሌንሲያ ነው። አምስተኛ ና ሶስተኛ ነበሩ። የሊግ ሲዝናቸው ጥሩ አልነበርም። 2001 ላይ ባየር ሙኒክ ና ቫሌንሲያ ነበሩ ፍጻሜ ላይ የደረሰው። ቫሌንሲያ አምስተኛ ነበር። በድጋሚ የሁለት ተከታታይ ሲዘን ተሸንፏል በቻምፒየንስ ሊግ ፋይናል ሄክቶር ኩፐር እያሰለጠነ። ሁለት ሺ ሁለት ደግሞ ሪያል ማድሪድ በድጋሚ ባለድል ሲሆን ከሌቨርኩሰን ጋር ነበር የደረሰው። ሶስተኛ ና ሁለተኛ ሆኖ ነው የጨረሱት ሁለቱ ቡድኖች ሻምፒዮን አልሆኑም። በድጋሚ ሁለት ሺ ሶስት የቻምፒየንስ ሊግ አሸናፊ የነበረው ኤሲ ሚላን በሴሪያው ሶስተኛ ሆኖ ነበር የጨረሰው። 2004 ለፍጻሜ የደረሰው ሞናኮ በሀገሩ ውድድር በሊጋ ሶስተኛ ሆኖ ነበር የጨረሰው። 2005 ደግሞ ያዝነኛ ፋይናል፣ እዛ ላይ ሊቨርፑልና ኤሲ ሚላን ነበሩ ለፍጻሜ የደረሱት አይደል? በዛ ዓመት የራፋኤል ቤኔቴዝ ቡድን ቶፕ ፎር ውስጥ አልደረሰም፣ በሊጉ ደካማ ነበር። ስለዚህ የመጨረሻዎቹን ወራት ከቼልሲ ጋር፣ ከዩቬንቱስ ጋር፣ ከኤሲ ሚላን ጋር በተደረጉ ጨዋታዎች ላይ በሙሉ ዋና ትኩረታቸው የነበረው ተጫዋቾቻቸውን ለቻምፒየንስ ሊግ ጨዋታ ፍረሽ አድርጎ ማቆየት ነበር። ምክንያቱም በሀገር ውስጥ የሚጠብቃቸው የዋንጫ ትንቅንቅ አልነበር። አርሰናል ለፍጻሜ ሲደርስ አራተኛ ነበር፣ ቅድም እንዳነሳው። 2007 ደግሞ ሚላን እና ሊቨርፑል በድጋሚ ሲገናኙ ሶስተኛና አራተኛ ነበሩ በየሊጎቻቸው። አሁን ያኔ ትሬንድ ነበር የሚለው ለዚህ ነው። ያኔ በሊጋቸው ጥሩ ያልነበሩ ቡድኖች ትኩረታቸውን የተጫዋቾቻቸውን ኤነርጂ በሙሉ ለቻምፒየንስ ሊግ ጨዋታዎች ለማዋል የሀገር ውስጥ ውድድር ተስፋ አስቆራጭ ስለሆነ ትኩረታቸውን ቻምፒየንስ ሊግ ላይ በሙሉ ያደርጋሉ። አርቴታ ኦደ ጋርድን ቡካዮ ሳካን ከጉዳት ገና ቢመለስም ጋብርኤል ማርቲኔሊን፣ ዩሪያን ቲምበርን አይነት ተጫዋቾች አሳርፏል። ቀይሮም ሲያስገባቸው ፓሲቭ ሆነው ወደ ጨዋታው እንዳይሄዱ አርቴታ፣ ለሳካ ደግሞ ወደ ጨዋታው ወደፊት ነሱ የሚመጣበትን ሁኔታ ለማድረግ ሲሞክር አንቸሎቲ ዋና ስራ እንዳቸውን ነው ከቫሌንሲያ ጋር የተጠቀሙት። ከዛ በፊት መቶ 20 ደቂቃ ተጫውቷል ከሪያል ሶሴዳድ እዛ ላይ ሮቴት ለማድረግ ሞክረዋል። ግን ድንገት ውጤቱ ሲጠም ደግሞ እነዚህን ተጫዋቾች ያስገቡና ለምሳሌ ለእምባፔ ከ30 ደቂቃ በላይ የመስጠት ሀሳብ የነበራቸው አይመስለኝም። እሱን ቀይሮ ያስገቡት 66ኛው ደቂቃ ላይ ስለነበር ግን አንድ ሰዓት ተጫወተ ወደ ተጨማሪ ሰዓት ጨዋታው ስለተገፋ ማለት ነው። ሀምሳ ጨዋታ አድርጓል ሪያል ማድሪድ ከሀምሳ ጨዋታ ሳ ሁሉም ውድድር ላይ ስላለ ያው ነገሩ ፍረሽ በመሆንና ባለመሆን ላይ ብቻ የሚመሰረት አይደለም። በእርግጥ ቻምፒየንስ ሊግ ሌላ ሜንታሊቲ የሚፈልግ ነው። ሪያል ማድሪድ ወደ ጨዋታው ሲገባ ሁሉንም ቡድኖች አንድ ለዜሮ እየመራ እንደ መግባት አይነት ነው። በተለይ በቤርናቤው የሪያል ማድሪድ ውድድር ነው። ነገሩ በአካላዊ ጉዳዮች ብቻ አይወሰንም። አካል ውሱን ነው ግን ደግሞ በዚህ ጊዜ ፍረሽ መሆን ደግሞ አስፈላጊ ነው። አሁን አሰልጣኙ በቃ ላሊጋንም ችላ ማለት አይችሉም። እንዴው ባርሰሎና አሸንፎ ቢሆን ኖሩ ይገላግላቸው ነበር። ስለዚህ የሚቀጥለው ጨዋታ ላይ የስድስት ነጥብ ልዩነት በዛ ላይ በሄድ ቱ ሄድ ባርሳ አድቫንቴጅ ስላለ ኦልሞስት የሰባት ነጥብ ልዩነት ስለሚሆን አይደረስም። ስለዚህ በቃ ቻምፒየንስ ሊግ ላይ እንደተለመዱ ደግሞ ቻምፒየንስ ሊግ ና ኮፓ ዴል ሬን ቢያሸንፉ በዚህ አመት ያሸንፏቸው ሱፐር ካፕ ኢንተርኮንቲኔንታል ካፕ ምናምን ስላሉ ሌላ በጣም አሪፍ ሲዝን ይሆናል። ስለዚህ እዛ ላይ ለማተኮር እድል ያገኙ ነበር። ግን ላሊጋው እስካላበቃለስ ድረስ አሁን ቅዳሜ ሲጫወቱ የላሊጋ ጨዋታቸውን ሲያደርጉ እንደገና እነ ምባፔን መጠቀም አለባቸው። አርቴታ ግን አሁን ኖቲንግሀም ፎረስትን ተሸንፈ አይደለም። ስለዚህ ሁለተኛው ቦታውም አደጋ ውስጥ አይደለም ያለው፣ ምንም ቢሆን የቻምፒየንስ ሊግ ቦታ ነው ያገኛል። ስለዚህ ከብሬንፎርድ ጋር ሰባት ተጫዋች አሳርፎ መምጣት ይችላል። ለመልሱ ጨዋታ ሙሉ ትኩረቱን ሪያል ማድሪድ ላይ ማድረግ ይችላል። ለዚህ ነው የሊግ ፎርም ማለት የሀገር ውስጥ ውድድር ላይ ለዋንጫ እየተናነቁ ያልሆኑ ቡድኖች በቻምፒየንስ ሊግ ምናልባት እንደዚህ አይነት ፊዚካል አድቫንቴጅ ሊኖራቸው ይችላል የሚባለው። በኋላ ግን ምን እየተፈጠረ መጣ? ሁን የሚጌል ዴላን የሚለው ለምን 2007 ላይ ቆመ? ታዲያ እንደዛ ከሆነ ሱፐር ክለቦች በዙ። ምክንያቱም የቻምፒየንስ ሊግ መደበኛ ተሳትፎ ነው የሚያደርጉ ቡድኖች የገንዘብ አቅማቸው ከፍ እያለመጣ መጣ፣ የስቴት ክለቦችም መጡ። ስለዚህ እንደ ድሮ ተሰጥቶ በተለያዩ ቦታዎች ላይ የተሰራጨ አይደለም። ኮንሰንትሬሽን ኦፍ ታለንትስ የሚሉት አለ እነሱ ድሮ ብለነገሩ ሰራተኞች ለምሳሌ ጣሊያን ውስጥ ከሶስት በላይ የውጭ ሀገር ተጫዋች ማጫወት ስለማትች ብዙ የውጭ ሀገር ተጫዋች አታከማችን ቡድን ውስጥ ስለዚህ ኢቨንሊ ዲስትሪቢዩትድ ነበር። የተለያዩ ክለቦች ደህና ደህና ተጫዋች ታገኝ ነበር። ሴሪያው ሰቨን ሲስተርስ የሚባለው ለዚህ ነው። ከሁለት ሺህ ሰባት ወዲህ ግን የቻምፒየንስ ሊግ ሀይል የተወሰኑ ጠንካራ ስኳዶችን ፈጠረና አሰልጣኞቹ ሮቴት እንኳ ቢያደርጉ በጣም ጠንካራ ቡድን ስለሚኖራቸው ችግር የለባቸው። ሀብ ሱፐር ክለብስ እየተፈጠሩ መጡ የሚል አስተያየት ይሰጣል እና ትሬብል ተለመደ። አሁን በፊት ትሬብል አልነበረም። ማንቸስተር ዩናይትድ 99 ላይ እስኪያሸንፍ ድረስ ሶስቱን ዋና ዋና ውድድሮች አሸንፎ የሚያውቅ አልነበረም በአምስቱ የአውሮፓ ሊጎች እስከ 99 ድረስ። ከዛ በኋላ ግን ስድስት የተለያዩ ትሬብል የሰሩ ቡድኖችን አየን። ሚኒክ ራሱ ሁለቴ፣ ባርሰሎና ራሱ ሁለቴ፣ ማንቸስተር ሲቲ፣ ኢንተር ሚላን ሲያደርጉት አየን። ትሬብል መስራት አሁን እየቀለለ መጣ። ምክንያቱም የክለቦች የፋይናንስ የሀብት ልዩነት እየተራራቀ ሲመጣ ግን አንዳንዶቹ በሊጋቸው ምርጥ የሆኑ ቡድኖች ድንገት ነዳጅ ይጨርሳሉ። ሊቨርፑል እንደዛ ሆነ። ዘንድሮ የሚገርም የሊግ ሲዝን ነው አይደለም እያሳለፈ ያለው እንደው ትላንት እንኳን ተሸንፈው፣ ሁለተኛ ሽንፈት ብቻ ስድስት ወር ውስጥ ነው ትላንት የተሸንፈው ለመጀመሪያ ጊዜ ከሜዳ ውጭ ለመጀመሪያ ጊዜ ነው የተረታው። ግን ይኸው ነገር ማንን ገጥሞት ያውቃል? ናፖሊ ገጥሞት ያውቃል። ናፖሊ ሁለት ሶስት ሁለት ሺ ሀያ ሶስት ሜቢ የአውሮፓን ምርጡን ፉትቦል የተጫወተው ቡድን ነበር። ግን በዛ ዓመት የተሸነፈው በሀገሩ ደካማ በነበረው ኤሲ ሚላን። ደካማ ነበር ኤሲ ሚላን። በዛ ወደ ኢንተር ለፍጻሜ ሲደርስ በዛ ዓመት የዋንጫ ተፎካካሪ አልነበረ እና ይህንን እንደው በጣም ጥሩ ፖይንት ስለመሰለኝ ምናልባት ልዩነት ያመጣ እንደሆን እናስተውላለን። በሊጋቸው የዋንጫ ፉክክር ግለት የሌለባቸው ቡድኖች ምናልባት የቻምፒየንስ ሊግ በአካል ትኩስ የመሆን እድል ሊኖራቸው ይችል ይሆን?